እረ ብሩኬ ግን ቀላል ቀላል ጨዋታ አልጨመረም። ቀላል ጨዋታ አልጨመርክም። ቡራችን፣ አማቻችን፣ የኛ ቀብራራ፣ እኛ ሸበላ። ማን ነው እንደዚህ ያቃጠለ? ግን እንደዚህ ብሎ ማለት በነገራችን ላይ በጣም ቀኔ ትችላለህ ብሩኬ። ያነጋገረ ማለት ይቺ ጠቅስ በጣም ተመችታኛለች እንግዲህ ቲክቶክ ላይ የሆነ ነገር አይቺ ማርያምን፣ በሳቅ ነው የደከምኩት በሳቅ እንዴ! ለምን ላይ ካደረገ ብሎ የሚቃጠል ካለ ጨጓራውን ሰላም በሉልኝ። ኡይ! አረ ብሽሽቅ ተጀምሯል፣ ጎበዝ፣ መበሻሸቅ ተጀምሯል። እዛ ሰፈር በነገራችን ላይ ማለት ነው አንዳንድ ጊዜ መልስ ግን አስፈላጊ ነው። ማለት እያንዳንዱ የምናወራው የሚወራ ነገር ፖስት የሚደረግ ነገር፣ ወይም ደግሞ ስለ ብሩኬም ሆነ ስለ ሀይሚ የሚባለው ነገር እነሱ አያዩ ማይሰውም ማለት ትልቅ ሞኝነት ነው፣ ጅልነት ነው። ለምን መሰላችሁ? ሰሞኑን ደግሞ ለምን ማናት ይቺ? ጽጌናት ጽጊዬ ጽጌቺ ቀበጧ እሷን ሪፖስት አድርጎ ነበረ ኢንስታግራም ላይ ያየሁት እኔ እንኳን ሪፖስት አድርጓት ልደቷ ምናምን ነበርና ና ወይን ይዛ ምናምን ፏፈሽ እያለች ሀብርቴ ብሏት ፖስት አድርጓታል እና በዛ ብዙ ሰው ለምን ምናምን ከእናንተ ጋር አትሄድም ከምናምን እየተባለ ነበር። እና እውነት ለመናገር አንዳንድ ጊዜ ማለት ነው አስሄት የምንሰጥበትን ነገር እንለይ። ብሩኬ ጥፋ ሲያጠፋ ነው እንጂ የምንናገረው ጥፋት እንዴ? ይሄን ያክል እኮ ብሩኬ ሰው ነው፣ መልአክ ወይም ደግሞ ሌላ አይደለም ሰው ነው። ስለዚህ ከሰው ጋር የመኖር ግዴታ ነው። ከሰው ጋር መኖር ግዴታ ነው። እኛ ብሩኬን የወቀስ ነው ወይም ደግሞ ብሩኬን ታወ ከዚ ይችን ልጅ አረቃት ያልንበት የራሳችን ምክንያት ስላለ ነው። ይችን ሴትየው እንጂ ሌላ ጓደኛ ለምሳሌ ከነ ሄሉ ጋር ይገናኛል ነበር እንዴ ብሩኬ ከነ ማሄ ጋ። ሴቶችን በጠቅላላ አትዩት ማለት አንችልም። ወይም ደግሞ ሴት ልጅ በጠቅላላ ላይ ካታድርግ ማለት አንችልም። ይሄ ማለት ሀይምዬን ኮንፊደንስ እያሳጣናት ነው ማለት ነው። ወይም ደግሞ ሀይምዬ በራሷ እንዳትተማመን ወይም እኛ በሀይሚ እንዳንተማመን እየሆነ ነው ማለት ነው እና ላይ ማለት አይደል? ኖ ይህንን ፖስት እርግጠኛ ነኝ ያደረገው በእንደዚህ በእንደዚህ አይነት ምክንያት ነው። ሰሞኑ ብዙ ሲባል ነበር። በጽጌ ምክንያት ማለት ያው ሪፖርት ስላደረጋት ማለት ነው። ሌላ ቦታ ደግሞ የማን ፎቶ ላይክ አድርገሃል ተብሎ ማን እንደተናገረው አላቅም። ብቻ ግን በእንደዚህ በእንደዚህ አይነት ነገር ነው። ፈጣሪ የሆናችሁ ግን እንደዚህ አይነት ነገር የምታያል መሰለኝም ነበር። ለካ ታያለክ እ ግን የሚያ አይመስለኝም ነበረ። በዛ ላይ ደግሞ መልስ ማለት እንደው መልስ ባስጡ ችግር የለም። ለእንደዚ አይነት ነገር አሁን ሀይሚ ብዙ ጊዜ እንደውም ለእንደዚ አይነት ነገር እኮ መልስ አትሰጥም። ብሩኬ ግን አንዳንድ ቦታ ላይ መልስ ይሰጣል እና ያው መልስ መስጠት ባለባችሁ ቦታ ስጡ እንጂ ለእንደዚህ ተርካማ ነገር መልስ አትስጡ። ለማንኛውም ጥቅሶ በጣም ተመችቶኛልም አስቆኛልም። ጨጓራውን ሰላም ብሉልኝ አላለም። እኛ እናቴ ጨጓራችን ያለቀው በእናንተ በሁለታችሁ በአንተም በሃይሜም ተጣልታችሁ አንታረቅም ብላችሁ እልውስ ገብታችሁ አንቺ ትብሽ፣ አንተ ትብስ መባባላችሁን ትታችሁ እናንተ ትንቅንቅ እኔኔን ተበዳይ እኔኔን ተበዳይ እኔኔን ተበዳይ እየተባ እያላችሁ እኛን አጨለላችሁን እንጂ ሌላ ነገር የእኛን ጨጓራ አይልጠውም። ለምሳሌ ከሃይሚዬ ጋር ፍቅር ሆነ፣ በነገራችን ላይ ማለት ነው። እኔ ሃይሚና ብሩኬ ምን ጊዜም ቢሆን ይለያያሉ ብዬ አላስብም። በቃ ይሄ ውስጥ የተፈጠረው ነገር ነው። ለምን መሰላችሁ? እነዚህ ልጆች ብዙ አብሮ የሰሩ ስራ አለ። ጋይሶች፣ እውነቴ ነው። ይለያያሉ ብላችሁ አታስቡት። ለምን የምትጨነቁ በዚህ የምታለቅሱ ካላችሁ፣ በጣም ተሳስታችኋል። ባይሆን ይሄ ጭቅጭቁ እንተርኩ ምኑ ጸቡ እንዲያቆም ጸሎት አድርጎ ግን ደግሞ ይለያያሉ ብላችሁ እንዳታዝኑ። ለምን ሃይሚና ብሩኬ ብሩኬ መኪና የገዛው አብረው በሰሩት ነው አብረው ባደጉት ነው። ሃይሚም ያው ቤት አላት ታውቃላችሁ፣ ሰርፕራይዝ አድርጓታል ብሩኬ። ታዲያ እነዚህ ልጆች ረጅም ዓላማ ባያልሙ ረጅም ህይወት ባያስቡ ወደፊት አብረን ወልደን ከብደን እንኖራለን ብለው ባያስቡ እዚህ ደረጃ የሚደርሱ ይመስላችኋል? እንደዚህ የሚደራረጉ ይመስላችኋል? አይደራረጉም። ሁሉም የየራሱን የራሱን ዓላማ ነበር የሚያሳካው። እሷም የራሷን ዓላማ እሱም የራሱን ዓላማ ነበር የሚያሳካው። ግን አሁን ላይ አብረው ነው ዓላማቸውን እያሳኩ ያሉት፣ አብረው ነው። አሁን ደግሞ ሀይሚዬ ሁለት መቶ ገብታለች። ስለዚህ አሁን እነሱ ከታረቁ በይህን ሁለት ቀን ካለቀ ነገሩ ሰርፕራይዝ አለ ለሃይሚ የሆነ ነገር ተደርጓል። የተዘጋጀላት ነገር ሰርፕራይዝ አለ። እሱን አልነግራችሁም። አውቀዋለሁ የተደረገውን ግን አልነግራችሁም። ምክንያቱም ሰርፕራይዛቸውን ማበላሸት ስለሚሆን ማለት ነው። ስለዚህ እኔ ከምንም በላይ ማለት ነው በጣም በጣም መናገር የምፈልገው ነገር እነሱ ነገ ዞረው አንድ ሊሆኑ አንድ በአንድ ይሄ በየ ግሩፕ እየከፈታችሁ ይሄ የሰው ቻናል ሪፖርት የምታስደርጉት የሰው ብሩኬንም አሁን ይሄ 30 ሰው ፎሎ አድርጎ ወጣ፣ ከዛ ሊፍት ብሎ ወጣ፣ ሊፍት ያለበት ተገኘ። እኔ ይህን እርግጠኛ አይደለሁ ምክንያቱም እኔ ባይኔ ያላየሁም የሆነ ቪዲዮ ደርሶኛል። ግን ደግሞ በብዙ በስሙ ያሉ ቻናሎችም ስላሉ በስሙ ያሉ ቲክቶከሮች ቲክቶከር ሰዎቹ ስለሚኖሩ ያን ያክል ብዙ ማለት አላየሁም። እስካልሰማሁ በደንብ እስካላየሁ ድረስ እንዲህ ነው ብሩኬ እውነት አድርጓል ብዬ እሱም በዚህ ልወቅ ሰው አልፈልግም። ምክንያቱም በአይኔ ያላየሁም፣ ያው ወሬው ስለተወራ ነው። ግን ያስተዛዝባል። ተው፣ እንደዛ አታርጉ። ደጋፊንን የምትሉ ሰዎች እንደዚህ አትከፋፍሉ። እሱንም መጥፎ ነገር እንዲናገር አታደርጉት። መጥፎ ነገር ውስጥ እንዲገባ ነው፣ ስሙ እንዲጠፋም አታደርጉ። ያረጋችሁትንም ደግሞ አውጥታችሁ ውጭ አታውሩ። ምንድነው፣ ተስማምተው አምተውኝ ሲጣሉ ነገሩኝ ብላለች ሃይሚ፣ እውነቷን ነው። እና ቅኔህ ተመችቶኛል ብሩኬ። ሀይሚዬስ ግን ወንዶችን ላይክ ታደርጋለች እንዴ? እስኪ ንገሩኝ። ማለት ወንዶችን እንደው ላይክ ታደርጋለች የማንን የሆነ ጊዜ ላይ የሆነ ወንድ ልጅ ፖስት አድርጋ ነበር እና በእሱም በጣም ብዙ ጊዜ አብጠልጥለዋታል። ሀይሚ ወንድ ፖስት አደረገች ተብላ ማለት ነው። እና አንዳንድ ጊዜ በቃ በእኛ ጫማ ብቻ ይራመዱ ማለት። እውነት በጣም ከባድ ነው። እነሱም ሰው ናቸው። ጋይሶችን እየተሳሰብን እየተዛዘንን አብረን እንድንዘልቅ ማለት ነው።